ሪያድ የሚያውቃት ዘመድ አዝማድ ፈልጉልን። ሳውዲ ሪያድ በጠለም መታ ሴትዮዋ ልጅ ታማብኝ፣ ሆስፒታል አስገብቻት፣ ሆስፒታል ላይ ሞታለች ብላለች። ሆስፒታሉ ደግሞ ሽሜስ የሚባለው ነው፣ ሪያድ ላይ። ስለዚህ ቤተሰቧ ነው የሚያውቅ። እባካችሁ ሼር አርጉ። ልትቀበርም የግድ ቤተሰቦቿ ፈቃደኝነት ስለሚያስፈልግ። አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ቤተሰቦች ሰላም ብያለው። እንግዲህ ሰብስክራይብ እና ላይክ እያደረጋችሁ የምታበረታቱኝ ከልብ ነው ማመሰግነው። አሁንም እቺ ልጅ ሸርሸር እያደረጋችሁ እየቆራረጣችሁም ቢሆን ለሚመለከተው ሚዲያ፣ በምታውቁት ሚዲያ ላይ ሼር አድርጉላት፣ ቤተሰቦቿ እንዲገኙላት። ማለትም ግዴታ ቤተሰቦቿ የሚፈለጉ ለምንድን ነው? ለመቀበርም ግዴታ የነሱ ፍቃድ ያስፈልጋል። ማንንም ማንንም አንስቶ እዚህ ሀገር ላይ በአረቧ ዓለም ማንንም ማንንም ጀናዛ አንስቶ የሚቀብር የለም። ያው በፍሪጅ ውስጥ ይቀመጣል ባለቤቱ ሲገኝ ነው የሚቀበረው። በፈቃዳቸው ማለት ነው፣ የህጋቸው ነው። ህጋቸው በጣም ጥሩ ነው። እና ለዛ ነው እንጂ ሰው በሞተበት መቀበሩ እንግዲህ ምንም አይደለም። እና አላህ ያስገኝላት የእኔ ከርታታ ኔ ምስኪን ማለት ነው የሰው ልጅ ያልፍልኛል ሰርቼ እቀየራለሁ፣ ቤተሰቤን ቀይራለሁ፣ ወይም ለልጆቿ ወይም የሆነ ነገር እንግዲህ ሰው በጎኑ ምን እንደሚያስብ አናውቅም። እና በጥቅሉ ሰርተን እንድንቀየር፣ ሰርተን እንድናገኝ ነው የምንመጣው ና እንደገና እጣችን ደሞ አላህ ብሎት እዚህ ላይ ከደረሰብን ምንም ማድረግ አንችልም። አልሐምዱሊላ ነው የሚባለው። እንግዲህ እሷንም አላህ የራህማት፣ ስሟ ሀሊማ ይባላል ስማም ያውጽፈላችኋለሁ። ሀሊማ ገመቾ ነው ምናምን ነው የሚለውን እንጃ ጎጉል ላይ ያስተርጉሞ ነው በአማርኛ ያመጣው ማለት ነው። ከፓስፖርቷ ላይ ፓስፖርቷን ይሄ ተቆርጦ የመጣው ይሄ ፎቶ ያያችሁት ማለት ነው። ከዚያ ስሟ ሀሊማ ገመቹ ነው ምን እንደዛ ነው የሚለው ብቻ አልተነበበኝም። በትልቁ አርጊያን ብቢው ነበረ ግን ሀሊማ ናት እሷ። አላህ ረህማት ሙስሊም ናት። ቤተሰቦቿንም አላህ ይሶብራቸው። ስቦቿንም አለ ያስገኝላት። እንግዲህ ምንም አይደለም። ቤተሰብም አይሰማም። አሁን የልጃቸውን እንዲህ መሆን አልሰሙም። ግን ይሄኔ ልባቸው ይነግራቸዋል። ልባቸው ይደነግጣል። ልባቸው የሆነ በቃ ወይ ድብርት ነገር ወይ የሆነ ነገር ይሰማቸዋል። እነሱ ግን አላዩም። እዚያ ጋር ማለት ነው ምን እንደሆነች። ልጃቸው ጠፋቸው ይላሉ። እንግዲህ መደዋወል ለምደው ስትጠፋ ምን ሆናን የጠፋቸው ይላሉ። እኔ ምለው ነገ መዳሟ እንደዚህ ነው ብላ የምትለው ከየት ነው ያመጣቻት? ጠለብ ከሆነች ለምን ለቢሮ አትደውልም? ለሚመለከተው አካል ካመጣችባት ቦታ ላይ ለምን አትደውልም? ደውላ እንደዚህ ሆናብኛል ብላ ለምን አትልም? ነው ወይንስ ሕገ ወጥ ናት? ዝም ብላ ከሆነ ያመጣቻትም ከየት እንዳመጣቻት ደላላም ከሆነ የመጣችው ለደላሏ መደወል ካመጣችበት ቦታ ነበረባት። ወይ ቁጥር የላት እንደሆነ ጠፍቶ ከሆነ አላቅም እንጂ፣ እንደው አለ ይጠብቀን። እኔ ግን የምላችሁ ነገር ማለት ነው እኛን የሚፈልገን እኛን የሚፈልገን አካል ወንድምም ይሁን እናትም አባትም የቤተሰብ በቃ እኛን የሚፈልገን እኛን የሚመለከተው የኛ ያልነውን ሰው ቁጥር ከቦርሳችን ውስጥ ጽፈን ማስቀመጥ አለብን። ከአሁን በፊትም ተናግሬ ያለሁ ቦርሳችን ውስጥ ከነስሙ ቁጥሩን አስቀምጠን አንድ ቁጥር ብቻ ሳይሆን ሁለት ሶስት፣ አራት፣ አንዱ ቢዘጋ አንዱ የሀገርም ይሁን ያለንበትም አካባቢ የጓደኛ ጓደኛ የሚሆን የዘመድም ይሁን በቃ እኛን የሚመለከተው የኛ መጥፋት የሚያሰጋው የሚያሳስበውን ሰው ቁጥር ይዘን ቦርሳችን ውስጥ ማስቀመጥ ማለትም ያየ ያገኘው ሰው እንትን ይለናል ማለት ነው። እኛ ለመናገር እንኳን አፋችን ቢደክም ያ የሚያገኘው ሰው ቦርሳችንን መበርበራቸው ስለማይቀር እዛ ላይ ያገኛሉ ማለት ነው። እንደዛ ይመስለኛል አማራጭ። እንዲሁ ጠፍተን ከምንቀር ቤተሰቦቿን አፋልጉልኝ እንደዚህ ከምንባል እንደዛ ብናደርግ የተመረጠ ነው። እኔ ለራሱ አላረኩም፣ ግን ይህ ሀሳብ ግን ይመጣልኛል። የሆነ ችግር ሰው ጠፍቶ ቤተሰቡ ጠፍቶ እንዲገኝ ምናምን ሲሉ ይህ ሀሳቡ ይመጣልኛል። ግን ለራሴ ራሱ አላስቀመጥኩም። አላህ ይጠብቀኝ። እንደው አላህ እንደው በአገራችን ያደርግልን እንደው ሁሉንም ነገር የሰው ልጅ ነን ከመሞት አንቀንም አንቀርም ሞት ፈርድ ነው የተፈረደብን ፍርጃ ስለሆነ የሚቀር ነገር አይደለም ያው ጊዜያችን ስላልደረሰ እንጂ ስለዚህ ያንንም ደግሞ በቤተሰብ አገራችን ላይ ሲሆን ደስ ይላል ቤተሰብም ይሰቃይን በውጭ አለም ላይ እንደተነፋፈቅን ብዙ ነገር አለና ቤተሰብ ራሱ እንትን አይለንም፣ አይሰጋብንም፣ አይበሳጭብንም ለሰውም አዛ እንሆንም። ሀገራችን ላይ ከሆነ ያው ያው ነው በቃ። ሳስቦ በጣም ያሳዝነኛል። የእኛ ነገር ግን ተንከራተን ተንከራተን ያልፍልናል፣ እንቀየራለን ብለን ወተን እንዲህ አይነት እድልና እንዲህ አይነት እጣ ሲደርሰን በጣም ያሳዝናል። እንደ እድል እየሆነ በቃ በጊዜ ቅጭት እንላለን።